ይህንን ዘዴ የእጅ ባለሙያዎች በጭራሽ አይነግሩትም። ቀለም እየቀቡ እየተንጠባጠበ ተቸግረዋል? በብሩሽ መያዣው ላይ ብሎን ይሰሩ። በቀለም ጣሳው ላይ ያንጠልጥሉት። እነዚህን አይነት የፕላስቲክ ቱቦዎች በእጅ መፍታት አልቻሉም? ገመድ በመፍቻው ላይ ይሰሩ። ከዛም ገመዱን በቧንቧው ዙሪያ በመጠቅለል ያሽከርክሩት። በቀላሉ ይወጣል። የጄሪካን ክዳን ላይ ቀዳዳውን ይብሱት። ጄሪካኑን በእኩል ይቁረጡት። ገመድ ውስጡ በማስገባት ለማውጣት በጣም አመቺ በሆነ መንገድ ይጠቀሙ። ስፕሪንግ በመፍቻ በመጎተት ለማ ማስገባት መሞከር ተግባራዊ አይደለም። ገመድ ብቻ ይጠቀሙ። ስፕሪንጉን በቀላሉ ወደ ብሎኑ መሳብ ይችላሉ። የተቀደደ ግድግዳን ለመድፈን ትራንስፓረንት የሆነ ፕላስቲክ ወረቀት ቀዳዳው ላይ ይለጥፉ። ቅርጹን በትክክል ምልክት ለማድረግ ይረዳዎታል። በትክክል የሚገጥም ንድፍ ይኖሮታል። የዝናብ ውሃ ለማጠራቀም ፒቪሲ ትቦ ይቁረጡ። በጣሪያው ጫፍ ያስገቡ። በብረት ማሰሪያዎች አጥብቀው ይሰሩ። በአንዱ ጫፍ በኩል ይድፈኑት። የፍሳሽ ማስወገጃ ትቦን በሌላ ጫፍ ያድርጉ። አሁን በዝናብ ጊዜ የዝናብ ውሃ መሰብሰብ ይችላሉ። ለበለጠ የዕለት ተዕለት የህይወት ብልሃትና ልምድ መፍትሄዎች ፎሎ ያድርጉን።